ስለዚህ ያለኝ ነዳጅ የአርባ ደቂቃ ነዳጅ ብቻ ነው። ከተነሳን በአርባ ደቂቃ ውስጥ ማረፍ አለብን። ሕክምናውንም ተዉት። ዊ አር ላጊንግ ቢሃይንድ፣ ዊ አር ፎሊንግ ቢሃይንድ

አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች፣ በተለያዩ አለማት ናችሁ ፕሮግራማችንን የምትከታተሉ ሁሉ የአላህ ሰላም እዝነትና በረከት በሁላችሁም ላይ ይሆን እያለን በዛሬው ፕሮግራማችን ላይ የመወዳ ትምህርት ቤት ባዘጋጀው የመድረክ ፕሮግራም ላይ ፓይለት መሆን የሚሹ ተማሪዎች ያዘጋጁትን ፕሮግራም እና በመድረኩ ላይ ተገኝተው ካፕቴን ባህሩዲንን ጨምሮ ሌሎች ታላላቅ እንግዶች ያስተላለፉትን አስተማሪና አዝናኝ ፕሮግራም ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የመወዳ ትምህርት ቤት ተማሪዎች አውሮፕላን አብራሪ ወይም ፓይለት መሆን የሚፈልጉ ተማሪዎችን ተነሳሽነትና አቅምን ለመጨመር በማለም በዛሬው ዕለት የመድረክ ፕሮግራም አካሂዷል። በፕሮግራሙ ላይ ተገኝተው ለተማሪዎችና ወላጆች ንግግር ያደረጉት ካፕቴን ባህሩዲን አብዱ ካፕቴን ለመሆን ጠንክሮ መማር ወሳኝ መሆኑን ገልጸው የመወዳ ትምህርት ቤት ለልጆቹ ህልም መሳካት እያደረገ ያለውን ጥረት አድንቀዋል። ስለዚህ ያለኝ ነዳጅ የአርባ ደቂቃ ነዳጅ ብቻ ነው። ከተነሳን በአርባ ደቂቃ ውስጥ ማረፍ አለብን። አምስት ሰዓት ከአምሳ ሰባት ነው ልንነሳ ስንል፣ ኢ ካቢን ሰኪርድ ሬዲ እንላለን

ኢሚዲየት አቴንሽን የሚያስፈልገው ከሆነ ብቻ ካቢን አለርት ሚሴጅ ይልኩልናል። የዛ ሰዓት በጣም ሲሪየስ ነገር ነው ብለን ከመነሳታችን በፊት አቁመን ምን ተፈጠረ እንላለን። አለበለዚያ ግን ሁሉም ሰው ቀበቶውን ታጥቆ በተጠንቀቅ መቀመጥ አለበት። ይሄ እንኳን ፀሐይ እንዳይገባ መከላከያ የሚደረገው መስታወት ሁሉ አለ አይደለም እሱን እራሱ መሸፈን አይቻልም። ለማንኛውም ነገር በተጠንቀቅ መንገደኛውም ሁሉም መጠበቅ ስላለበት ነው። ስለዚህ ኢደካሚ ስለዚህ እንነሳለን። ትልቁን ጋብ ኖቲስ አድርጋችሁታል። በጣም ትልቅ ዲፍረንስ ነው ያለው ካናዳ ካናዳ የምትባለው አገር ከዓመታት በፊት ነው ኮምፕሊትሊ ኢሊትሬሲ መሀይምነትን ያስወገደችው። መሀይምነት የመጻፍና የማንበብ መሀይምነት አይደለም ያስወገደችው፣ ሀው ቱ ዲል ዊዝ ኮምፒውተርስ ቴክኖሎጂስ ነው ያስወገደችው። እኛ ኡስታዝ ቅድም ምን ብሎ ተናግሯል ኢቅራ አንብብ የሚያነብ ትውልድ ኡማ መሆን ነበረብን ወር አር ናው አሁን የትን ያለ ነው ኢቅራ የሚለው ነገር ለእኛ መጀመሪያ የተሰጠን ከሁሉም በፊት አንገብጋቢ መሆኑ ታውቆ የወረደ ምዕራፍ ነው ወር አር ናው? ኖቤል ፕራይስ መሸለም ከተጀመረ ጀምሮ ከ1901 በሚደንቃችሁ ሁኔታ እስካሁን ድረስ እስከ 2024 25 አሁን ገብተናል። የአፍሪካ ውስጥ የምንኖር ወይ ደግሞ የሙስሊሙ ኡማ እዚህ ሽልማት ውስጥ የለንም፣ ከ1901 እስካሁን ድረስ አንዳንድ ጊዜ በሚያሳፍር ሁኔታ ሁለት አሁን ማላላ ዩሱፍ መጣች ወይ አሁን ዶክተር አብይ መጣ እያልን፣ በተለይ ግን በፊዚክስ በሜዲሲን በኬሚስትሪ ማንም ሰው የለም። አንድ ፓኪስታናዊ ያለ አንድ ዶክተር አህመድ አዛዋይድን ይመስለኛል ያለው ሁለት በ125 ዓመታት ውስጥ በእነዚህ ሳይንስ ፊልድስ በሚባሉት በፊዚክስ በኬሚስትሪ በሜዲሲን የለንም። እና አሜሪካ የት ናቸው ያሉት? እስከ ዛሬ ድረስ ዳታው ባልሳሳት 81 በሜዲሲን አሜሪካኖች ናቸው። 45 በኬሚስትሪ አሜሪካኖች ናቸው። 26 በሜዲሲን እንግሊዛዎች ናቸው። 20 በፊዚክስ እንግሊዛዎች ናቸው። ዌር አር ዊ የት ነው ያለነው? ስለዚህ በሁሉ ነገር የሚቀድማችሁ፣ አሁን የእስላሙ ዓለም ምን ሆኗል? ሌላውም ታዳጊው ዓለም ጭራ ሆነናል። ከትንሿ መስገጃችን ጀምሮ ከየት ነው የሚመጣው? ከውጭ ነው የሚመጣው። ይሄ ቴሌቪዥኑ፣ ስልኩ፣ ኮምፒውተሩ፣ ቴክኖሎጂውማ ተዉት፣ ህክምናውንም ተዉት። ዊ አር ላጊንግ ቢሃይንድ ዊ አር ፎሊንግ ቢሃይንድ። ይ ለትምህርት የሚሰጠውን ትኩረት ስላልሰጠን ነው። ለሳይንስ መስጠት ያለብንን ትኩረት ስላልሰጠን ነው። ለሪሰርች ዲፓርትመንት በተቋም በመንግስት ደረጃ ሊሆን ይችላል፣ ወይም ደግሞ በወላጆች ማድረግ ያለብንን ነገር ስላላደረግን ነው። ወደኋላ ከቀረ ደግሞ መገዛታችን የማይቀር ነው። የ አሁንም እኔ መጨረሻ ስለተናገርኩ አምላኪ ትኮት ዶክተር የስታዝን ስለ አውደ ውጊያ ስለ ጦርነት አሁን መቶ ሺህ ሰራዊት ከሚኖራችሁ እግረኛ ሁለት ድሮን ቢኖራችሁ በቂ ነው። መቶ ሺህ እግረኛ ሰራዊት ከሚኖርህ አንድ ድሮንም በቂ ሊሆን ይችላል። ሳይበር ዋር ኤቭሪቲንግ ጦርነት መልኩን ቀይሯል። እኛ ያለ ሴት ነው ያለነው፣ ወደኋላ ነን። በ1896 ኢትዮጵያ ጣሊያንን ስታሸንፍ ባድዋ ግንባር የስንት ቀን ጦርነት ነው? የአንድ ቀን ጦርነት ነው። ሞከሩን፣ ገጠሙን፣ እኛ አሸነፍ ናቸው። ለምን? እጅ በእጅ ስለነበረ ጨበጣ ስለነበረ እንደዛ ብለው ይገልጻል። የነበረው ቴክኖሎጂ ምንም ስላልነበረ ማለት ነው ከዛስ በኋላ the western world ይተባበራል ያሴራል ይመካከራል አፍሪካን ለመቀራመት መጡ ጣሊያን እድለ ቢስ ሆነችና ማንን ገጠመች ኢትዮጵያ ሁለተኛው ጦርነት ግን ስንት ዓመት ነው የፈጀብን ለማሸነፍ? ተሸነፍን ማለት ስለማልፈልግ ነው። አምስት ዓመት ፈጀ ጦርነቱ ለምን ይመስላችኋል? ዘ ፈርስት ዋር ዘ አድዋ ዋር ቱክ ኦንሊ ዋን ዴይ ዊ ዲፊትድ ዘም ዜን ዜይ ኬም ባክ ስትሮንገር ኤንድ ብዙ ከመቶ ሺህ በላይ ሕይወት እንድንከፍል መስዋዕት አድርጎናል። የግራዚያኒ ጦር አዲስ አበባ ላይ ያን ሁሉ ህዝብ ሲጨፈጭፍ ኢትዮጵያ ቅኝ ግዛት ባትየህዝብ ያን ሁሉ መከራ የከፈለችው ለምንድን ነው እነሱ በትንሹ አራት መቶ ሃምሳ አውሮፕላኖችን በኢትዮጵያ ሰማይ ላይ የሚቃኘውን ጭምር ቦምብ የሚያወርደውን ጭምር ስለነበረ ነው ትልቁ ጌም ቼንጀር የነበረው ምን ነበረ አውሮፕላን ነበረ ንጉሱ ጃንሆይ ከ1921 ጀምሮ አውሮፕላን ለመስራት ደፋ ቀና ሲሉ ነበር፣ ግን ጦርነቱ ቀደማቸው። ይህን ያመጣውላችሁ ምንድን ነው? ሀው ቴክኖሎጂ ኢዝ ኢምፖርታንት ኢን ሜንቴኒንግ ሶቨርኒቲ ሉዓላዊነት ነፃነት ሁሉ የሚጠበቅበት

አይችሉም ነፃ መውጣት አንለስ ዊ ሃቭ አውር ኦን ቴክኖሎጂ አንለስ ዊ ፕሮዲስ ስቱደንትስ ሳይንቲስትስ ሁ ካን ፕሮቫይድ ሁ ካን ኢኖቬት ኒው ቲንግስ ኒው አይዲያ ህይወትን ሲምፕሊፋይ የሚያደርጉ እስካልፈጠርን ድረስ አሁንም ወደ ኋላ እንቀራለን። ስለዚህ መማር ስ ማንዳቶሪ። በተለይ በዚህ ዘመን ግዴታ ነው። ነፃ ለመውጣት፣ ኑሮን ለማሸነፍ፣ የነጭ ባሪያ ላለመሆን እስልምናን ዊዛውት ኤኒ ኢንፍሉዌንስ ወይ ደግሞ ሳይሸራረፍ ዲንን ለመተግበር ፕራክቲስ ለማድረግ ዊ ኒድ ዳት ካይንድ ኦፍ ፍሪደም እራሳችንን የቻለን ሳይሸራረፍ አለመለዚያስ የስ በተፅዕኖ ስር መውደቃችን የማይቀር ነው። ከሶስት ቀን በፊት ዴልሂ እየበረርኩ ነበር። ፈተና እየሰጠሁኝ ካይንድ ኦፍ ኢቫሉዌሽን ቼክ። ካፕቴኗ ሴት ነች። ካፕቴን ኢቫ ማሪያ ትባላለች። ሺዝ ፍሮም ጀርመኒ ከጀርመን ነች። እድሜዋ 60 ዓመት ሆኗታል። እና እኔን ጠይቃታለው ከበረራው ከፈተናው በተጨማሪ ስለ ህይወት አጋራችንን ስለ ተሞክራችንን እናወራለን። እና ስታወራኝ ስልሳ ዓመቷ ነው ጀርመናዊት ነች፣ የነበረችበትን ያለፈችበትን ጉዞ ተዋቸው። መስማት የሚፈልግ ሰው ምንም ነገር አይረብሸውም። ህፃናቶች ስለሆኑ መስማት የሚፈልግ ሰው ከኔጋ ነው። ህፃናቶችን ተዋቸው እና ስልሳ ዓመቷ ነው። የዛሬ 35 ዓመት 30 ዓመት አለችኝ። ገና ፓይለት ስትሆን ሴት ልጅ ፓይለት መሆን አትችልም ማለት ነውር አልነበረም። ይሄ የወንድ ስራ ነው፣ ሴቶች ይህን ስራ ፓይለትነት አይችሉትም ማለት ኖርማል ነው፣ ነውር አልነበረም አለችኝ። ከዛ ትንሽ ሴቶቹ ተፍ ተፍ እያሉ ስልጣን ማግኘት ፓርላማ ላይ ወንበር ማግኘት ሲጀምሩ እንዴት መብቶቻችን እንዴት አይከበርም ማለት ጀመሩ፣ አለች። ከዛ ወንዶቹ ምን አደረጉ? አሁን በግልጽ እንደዚህ ማለት ነው ስለሆነ ኑ ማለት ጀመሩ። ትችላላችሁ ማለት ጀመሩ። ግን ሲመጡ በፈተና ይጥሏቸው ጀመረ። ፈተናውን እንዲወድቁ ያደረጉ ጀመረ። ይመጣሉ፣ ፓይለት ለመሆን በፈተና ይጥሏቸዋል። ከዛስ አሁንም ተጽዕኖ በጣም ማሳደግ ማሳደር ሲጀምሩ ምን ማረት ጀመሩ መቀበል ጀመርን? ያው to be politically correct ማለት ነው። ግን አሁንም ወንዶቹ ምን አይነት መስጠት ጀመሩ። እንዴ እነዚህ ሴቶች እኮ ፕሮዳክቲቭ አይደሉም፣ እንደወንዶቹ ፕሮዳክቲቭ አይደሉም። አየር መንገድን ያከስራሉ። ምክንያቱም አለችኝ ጓደኛዬ እኩል ስራ የጀመርን ስምንት ዓመት ውስጥ ሁለት ዓመት ነው የበረረችው። ሶስት ዓመት ልጅ ስትወልድ፣ ሶስት ልጆችን ስትወልድ አለችኝ። እና ከመወለዷ በፊት ስራት እልክ ስታረግዝ ስራ ታቆማለች። ስትወልድ ትንሽ ጊዜ ታጠባለች፣ ስራ ታቆማለች። ቤዚካሊ አልሰራችም፣ ሁለት ዓመት ብቻ ነው የሰራችው እና እያከሰሩን ነው ማለት ጀመሩ ወንዶቹ። የእነሱ መልስ ግን አሁንም ቻሌንጂንግ ነው። ዊ አር እኛንን ወንዶችንን የምንወልደው ይህ ማህበረሰቡ ወንድም አጠቃላይ ሊከፍለው የሚገባ ግዴታ ነው ለሚፈልግ ሰው ኦፖርቹኒቲው ልንነሳው አይገባም። እኔም ለምሳሌ ሴት ልጅ አለችኝ። ፓይለት ልሁን ብትለኝ አይቻልም ማለት እንዴት እንደሚያም አስቡ። ስለዚህ ፓይለት መሆን ይቻላል። ሂጃብ ጥያቄ ለምሳሌ አለ፣ የሚታይ ነገር ነው። በእኔ እይታ፣ በሌሎች ወንድሞቼ እይታም ሂጃብ ሊከለከል አይገባም ነበር። ግን የኢቫ ማሪያን ተሞክሮ አምጥዩት። አሁን ፖሊሲዎች አሉ። ሴቶች ቢወልዱም ሲኔሬታቸው እንደተጠበቀ፣ የፕሮግረስ ሳይክላቸው እንደተጠበቀ ኬሪራቸውን ያሳድጋሉ፣ እያሳደጉ ነው። ልክ እንደዚህ አንለስ ዊ ቢካም አ ዶሚናንት ፎርስ አንለስ ዊ ቢካም አ ሲቲዘን ዳት ለምሳሌ አክቲቭሊ ፓርቲሲፔት በመንግስት ውስጥ በደንብ ፓርቲስፔት እስካላደረግን ድረስ ምንፈልገውን ተጽዕኖ ያልተጻፈ ሕግ እንዳላችሁት ተጽዕኖ እያሳደረብን ነው። መወዳ ትምህርት ቤት ከሀጅ አብዱልመጂድ ጋር እየሰራችሁ ያለው ነገር ዋን ኢስ ኦል አባውት ክሪኤቲንግ አዌርነስ፣ ለምን ይከለከላሉ ልጆች ይችላሉ ብቁ ናቸው የሚለውን ነገር በፓርላማ ተመራጮቻችን በመጅሊሶች በተማሩ ኃይሎች ኢንፍሉዌንስ በማድረግ አሁን ያለውን ህግ እንዲቀይሩ ማድረግ ይቻላል ኢትስ ኖት ኢዚ ታስክ እንደምታዩት ነው አፍሪካ እርስ በእርሱ ይጠላለፋል ኒቃብ ተለብሶ ለምን ይሰራል ይባላል ሂጃብ ተደርጎ ለምን ይደረጋል ይባላል ሁሉ ነገር ሮንግ ነው ያው፣ አንደኛ አዌርነስ ብዙ ክሬት አለማድረጋችን ሊሆን ይችላል። ሁለተኛ ደግሞ ኢንፍሉዌንስ አለማድረጋችን።

ካፕቴን ባህሩዲን አሁን ስለደረሰበት ትኬት ስኬትና በስራ አጋጣሚ ስለደረሰበት ፈታኝ አጋጣሚ ከተማሪዎቹ ለተነሳለት ጥያቄ ምላሽና ማብራሪያ ሰጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ስሜ ዲና መሐመድ ንጉስ ይባላል። የመወዳ ጀነራል ትምህርት ቤት የአስራ አንደኛ ክፍል የሶሻል ተማሪ ነኝ እና ዛሬ ካፕቴን ባህሩዲን አብዱል ሐሰን በመጋብዛችን ደስተኛ ነቴን የገለጽኩኝ ወደ ጥያቄዎች አልፋለሁኝ ለዛሬ ያዘጋጀንልህ ሁለት ሁለት ጥያቄዎች ነው። ምክንያቱም በታይም ሪስትሪክትድ ስለሆነን እና ደግሞ አውሮፕላናችን ዴስቲኔሽኗ ላይ እየደረሰች ለዛ አጥር እናደርጋለን። ሶ የመጀመሪያ ጥያቄ ስለ ሪሊጅስ ዲስክሪሚኔሽን አንስተህልን ነበረ ወይም ደግሞ ስለ ሃይማኖታዊ መጥልዎ ወይ የፕሮግራምህ ዋና አንኳሮ ሀሳብ እሱ ነበረ እና አቶ ካፕቴን ካፕቴን ባህሩዲን እንዴት ነበረ? ሪሊጂየስ ዲስክሪሚኔሽን ይባል ነው የነበረው። አንተ በካሪር ላይ ሪሊጂየስ ዲስክሪሚኔሽን እንዴት ተፋለነ? ሁለተኛው ጥያቄ ደግሞ ሆነው ለብሩህ ተስፋ ላላቸው ተማሪዎች ወይ ታዳጊዎች ምን ትመክራለህ? ግናለው ስሜ ሪሃና ዘይን ይባላል። ወደ ሁለተኛ ደረጃ 11ኛ ክፍል ሶሻል ተማሪ ነኝ። እና በዚህ አጋጣሚ በጣም አመስገን እፈልጋለሁ አንተን፣ ምክንያቱም ለሙስሊሙ ዑማ ጸንተ የቆምክና አራያችን ከምንላችሁ ሰዎች አንዱ አንተ ነህና፣ በዚህ አጋጣሚ ድል ተመቻችቶልን እዚህ አንተ ስላገኘሁኝ በጣም አመሰግናለሁ። ወደ ጥያቄያችን ስናመራ ጥያቄ የሚሆነው በጣም ብዙ መከራዎችንና ችግሮችን አሳልፈዋል፣ ከተረዳሁት ነገር አንፃር ማለት ነው። እና በድሮ ጊዜ የነበረው ታዳጊ ባህረዲን የአሁኑን ካፕቴን ባህረዲን ቢያገኘው ምን የሚል ይመስልሃል? እስቲ ካፕቴን ባህሩዲን በመጀመሪያ ካለ ውድ ሰዓት ላይ ቀንሰ ስለተገኘ በጣም እናመሰግናለን። እንግዲህ እንደ ተማሪ እኛ እንትን አድማይ እናደርጋለን፣ በጣም ጥያቄዎች። እሺ አንድ ጠይቅህና፣ በፍላይት ላይ ያለክ ወይም በበረራ ላይ ያለክ በጣም ማለት የወሰንክ ከከባድ ውሳኔ አለ ማለት ሰዎችን ህይወት ሬስፖንስብቲ ምትወስደው እዛ ጋር፣ ሶ ከባድ የምትለው ውሳኔ ነበር? ከነበረስ ምን ነበር? በሂጃባቸው ደምቀው የቀረቡት የነገዎቹ ፓይለቶች ሂጃብ ከምንም ነገር እንደማያግድ እንዲሁም የሂጃብን ውበት ለማሳየት ጥበባዊ የሆነ የመድረክ ጭውውት አድርገዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዕለታት አንድ ቀን እውነትና ውሸት ተጣልተው ነበረ።

እውነትን ሲናገር ያምራል አንደበቱ የነብዩ ሱና ለመተግበር የሻ እውነትን ይናገር እስከ መጨረሻ በዛ ለፍርድ ቀን ለማግኘት መሽሻ በቅያማው ዕለት ወንጀልን ማበሻ በቅያማው ዕለት ወንጀልን ማበሻ። አመሰግናለን። ለሙስሊሙ ማህበረሰብ የእውቀትን አስፈላጊነትን በተመለከተ ኡስታዝ ሀሺም ሺፋ ለተማሪዎችና ወላጆች ካለንበት ዘመን ጋር አያይዘው ለታዳሚዎቹ ዳዋ አድርገዋል። እንደዚሁም ደግሞ አላህ ስብሓንሁ ወተዓላ ቁል ሃል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን፣ እነዚያ ዕውቀቱ ያላቸው ትምህርቱ ያላቸው እና ዕውቀት የሌላቸው ትምህርት የሌላቸው እኩል ናቸውን? አንድ ናቸውን ብሎ ይጠይቀናል። ላ ይስተውያን አበዳ፣ የሚያውቁና የማያውቁ በጭራሽ ወይንም በፍጹም አንድ ሊሆኑ አይችሉም። ሳይንስና ኢስላም ተቀራራቢ መሆናቸውንና ከ1400 ዓመታት በፊት በቁርአን የተጠቀሱና በዘመናችን በጥናትና ምርምር የተገኙ ሳይንሳዊ ጥናቶችን በህፃናቱ አንደበት ከቁርአን ጋር እያጣቀሱ ለታዳሚውም አቅርበዋል። ቢፎር ስታርቲንግ ዊል ቢጊን ባይ ጊቪንግ ተህያተል ኢስላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ አምሐላ ሰዒድ

መወዳ ትምህርት ቤት ከኢትዮጵያ ሲቪል አቪሽን ባለስልጣን ጋር ለአምስት ዓመታት የሚዘልቅ የሁለትዮሽ ስምምነት ለመስማማት እየሰራ መሆኑን ተገልጿል። ውድና የተከበራችሁ የሀሩ ሚዲያ ተከታታዮች በዛሬው ፕሮግራማችን ላይ ተማሪዎች፣ ወላጆች፣ ውስታዞችና የዕለቱ የክብር እንግዳ ሆነው ካፕቴን ባህሩዲን ተገኝተው ለተማሪዎቹ ያቀረቡትን ትምህርት አዘል ፕሮግራም አቀረብንላችሁ። ለተማሪዎቹ መልካም የትምህርት ጊዜ እየተመኘን የዛሬውን ፕሮግራማችን እዚህ ላይ እናበቃለን። ከፕሮግራሙ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል ማሊክ ጋር በመሆን አቀረብንላችሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ